አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንትናችው ሰላም ናቸው። እንደው ክርስቲያን ወኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮችም ሼር፣ ላይክ፣ ሃሳብ አስተያየት በመስጠት አበረታቱኝ እላለሁ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል ሰላሳ ነው። በክፍል 29 እንዳየነው እትዬ ሄለን አዶኒ በነገራት ነገር ሳትስማማ ቀርታ መጥቼ ተመልሼ እንወያይበታለን። ለአሁን ግን ሄድና ኤልሾን አበረታታት፣ በትምህርቷም እንድጠነክር አድርጋት፣ በደንብም አስጠናት ብላ ወደ እሹ ክፍል ላከችው። እሱም ሄዶ ስለ ትምህርቱ ሳይሆን እሷን ትንሽ አነጋግሯት፣ በጣም ደክሞኛል፣ ትላንትናም ሰክሬ ስለነበረ ምንም እንቅልፍ አልተኛውም፣ ስለዚህ ማረፍ እፈልጋለሁ ብሎ አልጋዋ ላይ ተኛ። እንደተኛም እንቅልፍ እሸለባ አረገው። እሷም አጠገቡ ነበረች። ለብቻዋ እያንጎራጎረች፣ እያሰበች፣ እያሰላሰለች አይን አይኖቹን ማየት ጀመረች። ሲያቅታትም፣ ስሜቷን ማቆጣጠር አልቻለችም። ሄዳም ጉንጩን ልትስመው ሞከረች። ልክ ጎንበስ ብላ ስትስመውም አዶኒ ነቃ። ነቅቶም የሚለው ጠፋበት። እንዴ ምን ሆነሽ ነው? ምንድን ነው ብሎ እሷንም አስደነገጣት። ይህንንም እሷ አልጠበቀችም ነበረ። በደስታ ተነስቶ ሌላ ነገር ያወራኛል ብላ እያሰበችው ኤልሾም፣ የተከሰተውም ሌላ ሆኖ ተገኘላት። ምን ሆነች ነው ለምንድን ነው እንደዚህ? ይሄ ተጠጋሽኝ? ምን ሆነች? ለምን ነካሽኝ? ለምንድን ነው እንደዚህ የምታባብኝ? ብሎ ብድግ ብሎ ቁጣውን አመረረባት። እሷም በጣም ደነገጠች። ምን ሆኜ ነው? ብቻውን ማንጎራጎር ጀመረች። ምን ሆኜ ነው ይህን ድርጊት ያደረጉት እኔው ኤልሾነኝ እንዴ? የሚለው ነገር ወደ ራሷ ተመልሳ መንሰላሰል ጀመረች። እሱም በሩን በፍጥነት ከፍቶ ወጥቶ ዘግቶባት ሄደ። እሷም በጣም አዘነች። አዝና ቁጭ ብላ ብቻዋን እያሰበች መቅዲ መጣች። መቅዲም ሰላም ብላት ምንም ብታወያት ምንም ልታውራ አልቻለችም፤ ምክንያቱም ባደረገችው ነገር በጣም ተጸጸተች። መቅዲም እስቲ ንገርኝ፣ ምን ሆነሽ ነው? እንዴ ከጓደኛሽ ትደብቅ ያለሽ እንዴ? አረ መቅዲ፣ እኔ ልነግርሽ አልችልም። ይሄንማ ምን ብዬ ነግርሽ አለው ብትላትም መቅዲ ግን አስገደደቻት። እንዴ ንገርኝ፣ እንዴት ከጓደኛ ይደበቃል? ንገርኝ ብላም እያዘቻት፣ አይ አዶኒ ተኝቶ ነበር አጠገቤ፣ ግን የሆነ ነገር ለማድረግ ሞክሬ ያለው ባረኩት ነገር በጣም ተጸጸትኩኝ አለቻት መቅዲም አስገደደቻት እንድት ነግራት ነገረቻት። እኔ ጉንጩን ልሳም እሞክሬ ብድግ ብሎ እንዴት እንደዚህ ታደርግ ያለሽ ብሎ ተቆጣኝ አለቻት መቅዲም ክትክት ብላ ሳቀችባት። ይሄ እሷም በጣም ተቆጣች። ምክንያቱም አነግርሽም ያልቁት እኮ ይሄንን ስሜት እንዳላይ ብዬ ነው። ለምን ትስቅ ያለሽ ብላ ተቆጣቻት። መቅዲም አይ ብላ ወደ ራሷ ተመለሰች። እንዴት እንደዚህ ታደረግ ያለች አንቺ ይሄማ አልገባኝ ማለቻት። ኤልሾና መቅዲ ወደ ኖኖ ክፍል አመሩ። እነሱ ስለሚቀኑባትና ቤሎን ስለምትወድ እሱን ስለማትፈልግ እሷም ኤልሾም ትከታተላታለች። ክፍሏ ስትሄድም ቢዮሌ ገዛላትን ልብስ ከፋፍታ እያየች ነበረ። አጋጣሚ ሲገቡባትም እሷም ደነገጠች። ኤልሾም፣ አንቺ የተረገምሽ፣ ይህ ሁሉ ልብስ ማን የገዛልሽ? ጌጥ አምጥተሽ ነው? በሰረቅሹ ጌጣጌጥ ገዝተሽ ነው አለቻት። እሷም እረፊ ኤልሾ አለቻት። ኑኑ ነው። ኤልሾም፣ ምን ልታደርጊ ነው? ምንስ ለማወን ነው? ልትመችኝ ነው እንዴ አለቻት። ኑኑም አይደለም፣ በቃ እኔን ተውኝ፣ ተውኛ አልኳቸው አደል፣ ተውኛ፣ አትከታተሉኝ አለቻቸው። ኤልቸውም አይኔ ምንም ላደርግ አይደለም፣ ግን እዚ ቤት ውስጥ አይነሽ ማየት አልፈልግም። ከዚህ ቤት ውስጥ መውጣት አለብሽ አለቻት። መቅዲም ካፏ ወስዳ፣ ኤልሾዬ እህቴ እንደዚህ አይነት ሰው ኮ ወጥቶም አያርፍም አለቻት። መቅዲም በጣም ተናደደች። እንደዚህ እንዴት ያለሽ የበለጠኩ እንዲገናኙ ነው ያደረግሽው የበለጠ ደግሞ ውጪ ከሆነች በየጊዜው ይገናኛሉ። ይሄማ መሆን የለበትም ማለቻት። ኑኑም በጣም ተናደደች። አንቺ መቅዲ ግን እውነት ፍቅረኛሽ ከሆነ እሱን ለምን አትመክሪውም? ወደ እኔ ቀንማታይ ከምትመላለሺ እሱን ምክሪው፣ ወይስ ምክርሽን አይሰማ? ማለቻት። ኤልሾም መልስ መለሰችላት። እንዴት እንደዚህ ታወሪያለሽ? እሷ ማለት እኮ የወንድሜ ሚስት ናት። እንደዚህ አይነት መልስ ስትመልሽላት እንደዚህ ስታወሪያት ትንሽ እንኳን አታፍርም? አለቻት። ልብሱም ብድግ አርጋ ስታነሳ ቢወል ነው የገዛልኝ አለቻት። ኑኑም ውሷም ከዛሬ ማታ አታልፊም ብላ ልብሱን ፊት ለፊቷ ላይ ወርውራ ጥላ ወጣች። ኑኑም በተናገረችው ነገር ተጸጸተች። ለምን እንደዚያ አረኩ ወይ ጉዴ ነው ብላ ለብቻዋ መበሳጨት ጀመረች። ኑኑም ወዲያውኑ ስልኳ ጨውሀ ስታነሳም ቢውል ደውሎ ምን እያረግሽ ነው መውጣት እችች ያለሽ አላት። እሷም እምቢ ብላው ነበረ ግን አይ መውጣት አለብኝ በቃ የእኔ ብቻ እንደሆነ ሁሉም ማወቅ ስላለበት እዚህ ሰፈር መሆን አለበት ግን መውጣት ያለብን አለችው። እትዬ ሄለንም ቴዲን እስከ ቤቷ ድረስ ጠራችው። የጠራውክና በሀሳቤ እንደምስማማ አልጠራጠርም አለችው። እሱም እሺ ችግር የለም አላት። ሲጀመር የመጣሁት የምትኝ ለመስማት ነው አላት። ሲጀመር እኮ እኔናንችን ውጭ ላይ ማወያየት የለብንም ምክንያቱም ውጭ ላይ ሌላ ሰው አብሮ እንደሆንን ማወቅ ስለሌለበት አላት። ኢትዬ ሄለንም መጀመሪያ የሰጠኸኝ መድኃኒት ለመሲ ከምግብ ጋር ጌ ሰጥቻት ነበረ፣ ግን መድኃኒቱ ምንም ነገር አልሰራም አለችው። እሱም አይ መድኃኒቱማ ትክክለኛ መድኃኒት ነው፣ ወይ አንቺ ያጠቃቀሙን ተሳስተሽ ይሆናል። አጠቃቀሙ ስትል አልገባኝም አለችው። እሱም በውሃ ወይም በምግብ አድርጎ መስጠት ነው፣ ሌላ ነገር የለውም አላት። እሺ በቃ ደጋግሜ ሰጥቼት እሞክራለው አለችው። እነሱም እያወሩ አጋጣሚ መሲ ወደ እነሱም አመራች። እሱም ሲታየውም ደነገጠች። አምላኬ ሆይ፣ ይሄ ሰውዬ ግን ለምንድነው አሁንም መጣ እዚህ ቤት? ለምንድነው ግን ፈጣሪ እንደዚህ የምትፈታተነኝ? ብላም ማበሳጫ ጀመረች። አጋጣሚም ታዱ በላዩ ላይ መታ አስደነገጠቻት። እንዲሁም እትዬ ሄለን እንድሰማ መሲ፣ ተደብቀሽ ምን እያረግሽ ነው? ብላም አናገረቻት። ሄለንም እንዴ፣ ማናት የተደበቀችው? አንቺ ተደብቀሽ የምናውራውን እየሰማሽን ነው እንዴ? አለቻት። ዴዲም አይ፣ አሁን ጊዜ ነው እያመጣችው ብሎ መለሰላት። ይጥዬ ሄለንም ለታዱ አንቺ ወደ ኤልሾ ሂጂ፣ መሲ ግን ወደ እኔ መምጣት አለብሽ፣ ነይ ቁጭ በይ አለቻት። ቁጭ አድርጋትም አሁን ቢሆንም ራሱ ማረጋገጥ ስላለበት ማስም ስለሌለ እኔን ስራ ማገዝ አለብሽ፣ አለቻት መሲም ድንግጥ አለች። እኔን ነው የምትኝ? እኔ ኮ ስራ አላቅም፣ አለቻት ቴዲም ምን ችግር አለው? አሁን መስራትና መልመድ ትጀምራለች ብሎ ለመሲ ሲመልስላት መሲም ተናደደች። ይቅርታ እያወራ ያለው ከአንት ጋር አይደለም፣ እያወራች ያለች እሷ ናት። ይህ ለንም ቆይ እሱ ምን አደረገሽ? ይሄን ያህል ዝርፊያ እንደምንሆነች ነው። እንግዳውን እንኳን ይሄን ያህል ማመናጨቅ ጥሩ አይደለም። አለቻት ቴዲም ተያት ባክሽ ብሎ መለ